አያልቅበት የእናቱ ልጅ። ከዚህ ቀደም ከነበረው የችኮላና ገንዘብ ማባከን አንጻር በዚህ ዓመት ማን ዩናይትድ በተጫዋቾች ዝውውር ላይ እያደረገ ያለው እንቅስቃሴ ጥሩና እሰዬው የሚያስብል ነው። ምክንያቱም ኦልሞስት በሚባል ደረጃ እየተጠናቀቀው የኩኛና ቦሞ ዝውውር ዩናይትድ ካለበት የፋይናንስ ችግር አንጻር ብልጠት የተሞላበት የአከፋፈል አይነት፣ እንደዚሁም ተጫዋቾቹን ያሳመነበት መንገድ ኦማር ብራዳንና አሞሪምን የሚያስመሰግን ነው። እነዚህ ሁለቱ ተጫዋቾች የሻምፒየንስ ሊግ ቡድን አርሰናል፣ ቶተናም እየጠየቋቸው ዩናይትድን የመረጡበት ቻሌንጅ ፍለጋ፣ የጥቅማጥቅም ጉዳይ ወይስ ደግሞ የዩናይትድ የድርድር አቅም ነው? ሰላማችሁ የበዛ ቀናችሁ ያማረ ይሁን ብሏል። እዚህ ላይ የተለያዩ ጥያቄዎች አሉ። ታያልቅበት በተለይ እነዚህ ተጫዋቾች ማንቸስተር ዩናይትድን የመረጡበት ምክንያት ጥቅማጥ የጥቅማ ጥቅም ጉዳይ ነው ወይንስ ደግሞ አዲስ ቻሌንጅ የበለጠ መፈተ ነው እዚህ ክለብ ገባ ነው በሚል ነው ወይንስ ደግሞ የማንቸስተር ዩናይትድ ተደራዳሪዎች የማሳመን አቅም ነው የትኛው ነው የሚል ጥያቄም አለ። በዋናነት እኔ ካየዋቸው ነገሮች መካከል የማንቸስተር ዩናይትድ ለማንቸስተር ዩናይትድ ያላቸው ፍቅር እንደዛ የሚል ነገር አይቻለሁ። እንደተባለው ምቤቦም ማቲያስ ኩኝም በጣም ብዙ የእንግሊዝ ክለቦችም ይፈልጓቸው ነበረ። ሌሎች የአውሮፓ ክለቦችም ፈላጊዎቻቸው ነበሩ። የምቤቦ ጉዳይ እንኳን ገና አልተጠናቀቀም፣ ግን የሚጠናቀቅ አይነት ነገር ነው። የመጠናቀቅ እድሉ በጣም ሰፊ ነው። አንደኛው ሁለተኛው ነገር ኤምቤሞ ማንቸስተር ዩናይትድን መቀላቀል መፈለጋቸውን በራሱ እኮ መውሰድ አለብን። ኤምቤሞ አሁን ቅድም እንደተባለው በአርሰናልም ጭምር እኮ ይፈለጋል እና አርሰናልም ይህንን ተጫዋች ለማግኘት ፍላጎት አላቸው። ግን የማንቸስተር ዩናይትድ ተጫዋች የመሆን ፍላጎት እንዳለው ነው የገለጸው። ማንቸስተር ዩናይትድ የሚገኝበትን ሁኔታ ከግምት ውስጥ አስገብተሽ በእንደነዚህ ያለ ፈላጊ ብዙ በሆኑ ተጫዋቾች መፈለግ በቀደምለት የተነሳውን ርዕስ ደግሞ በተገላቢጦሽ እንድናዩ የሚያደርግ ነው። ማንቸስተር ዩናይትድ ማቲያስ ኩናን አስፈረመ ተባለ። ማቲያስ ኩና የማንቸስተር ዩናይትድ ተጫዋች መሆን ነው የሚፈልገው የሚልን መረጃ ወጣ። ስልሳ ሁለት ነጥብ አምስት ሚሊዮን ፓውንድን በረጅም ጊዜ ክፍያ ማንቸስተር ዩናይትድ ለክለቡ ሊከፍል ለዎልቭስ እና ተጫዋቹ የማንቸስተር ዩናይትድ እንዲሆን ነው። ከዛ በኋላ ሊያም ዴላ ፕም ጋር እንደዚሁ ስምምነት ላይ ተደረሰ ተባለና መነጠፈው ቼልሲ የዛን ሰዓት ላይ በጣም ቸኩለው ርዕስ ሲሰጡ ምን አሉት? የማንቸስተር ዩናይትድ በተጫዋቾች ተፈላጊነት የመቀነስ ማሳያ አይደለም ወይ? ሊያም ደላፕ ማንቸስተር ዩናይትድ እንደሚፈልገው አውቆ ማንቸስተር ዩናይትድን ለመቀላቀል ነገሮች በጥሩ መስመር እየሄዱ እያለ ልክ የቼልሲ ጥያቄ ሲመጣ ማንቸስተር ዩናይትድን ትቶ ወደ ቼልሲ የሄደው ማንቸስተር ዩናይትድ ተፈላጊነቱ በተጫዋቾች ስለቀነሰ ነው የሚል ትርጉም ተሰጥቶት እዛ ላይ ሀሳብ ሲሰጥ ነበር። በቃ የተጫዋቾች የቀልብ ማረፊያ መሆኑ አብቅቶለታል ማንቸስተር ዩናይትድ ነው ነገሩ። አሁን ይሄኛውን የሊያም ዴላፕ ቼልሲን መግባት ተከትሎ እንዲህ ያለ አስተያየት የሚሰጥ ከሆነ የነ ኤምቤሞ የነ ማቲያስ ኩናን ደግሞ ስትመለከች ምንም የለም። አሁን እሱ ከሄደ በኋላ ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ አልገባም ማለት ሊያም ዴላፕ ቼልሲን ከመረጠ በኋላ ወይም ማንቸስተር ዩናይትድን በተመለከተ የተነሳ አዲስ የሆነ ነገርም የለም። በቃ አሁን ማቲያስ ኩና የሚለው ከልጅነት ጀምሮ ማንቸስተር ዩናይትድን ይወዳል። ማንቸስተር ዩናይትድን ማሊያ መልበስ በጣም በጣም በጣም እንደሚፈልግ ነው የሚናገረው። ስለዚህ በዚህ የመጪው የውድድር አመት ላይ ቻምፒዮንስ ሊግ ስለሌለ ብሎ ማንቸስተር ዩናይትድን የመቀላቀልን እድል መግፋት እንደሚቸግረው ነው እሱ የሚናገረው። በተመሳሳይ ኤምቤሞም እንደዛው ነው። እንደውም እኮ አይተሽ ከሆነ አላቅም እንጂ የሚቀጥለውን የውድድር አመት መቼ ሚዲያው እንደዚህ አይነት ነገር ስለሚስበው ለእንደነዚህ ያሉ ነገሮች ትኩረት ስለሚሰጥ ነው ካላልሽኝ በስተቀር የማንችስተር ዩናይትድን የመጪውን የውድድር አመት እኮ ፕሮባብል ላይን አፑን እኮ ያውጡት እኮ ማን ምን ቦታ ላይ እንደሚሰለፍ ኢቨን ኤሚ ማርቲኔዝንም ግብ ጠባቂ አርገተውታ እ እሱም በረኛ ሆኖ ማለት ነው እና ሌሎች ማንቸስተር ናይትድን መቀላቀላቸው አይቀርም ያሏቸውን ተጫዋቾች በሙሉ በማንቸስተር ናይትድ ማሊያ ላይን አፕ ውስጥ አስገብተዋቸው ማንቸስተር ናይትድ የሚቀጥለው ውድድር ዓመት ላይ የሚኖረውን መልክ ገና ከወዲ ኢማጂን እንድናደርገው የሚያደርጉ ሰዎች አሉ እና ይሄ ይሄ ነገር ቀላል አድርገን አንወስደውም ልልሽ ፈልጌ ነው። እና የማንችስተር ዩናይትድ የመጪው ጊዜ ጉብዝና አሁን ክረምት ላይ በሚሰራው ስራ የሚወሰን በዛ የሚለካ መሆኑን በእርግጠኝነት መናገር በእርግጠኝነት በእርግጠኝነት መናገር እንችላለን። ግን መፈለጉን ነው ለእኔ የሚያሳየኝ ነው። አዎ። እና የተጫዋቾቹ ለክለቡ ያላቸው ስሜት የበለጠ ገዢ ሆኖ ያገኘ ነው ይመስለኛል። ምናልባት ከብሪያን ምቤሞ ጋራ በተያያዘ ደሞዙ ማብሮ እየተነሳ ነበረ። አሁን እሱ በብሬንት ፎርድ ወደ ሀምሳ አካባቢ ነው የሚከፈለው፣ ሀምሳ ሺህ እና ማንችስተር ዩናይትድ ሲመጣ ደግሞ አምስት እጥፍ አካባቢ ደሞዝ እንዲከፈለው ይፈልጋል። 250 አካባቢ የሚል አንዳንድ መረጃዎች ነበሩ። እዚህ ላይ ማንቸስተር ዩናይትድ ያው የራሱን የሆነ ጥንቃቄና ማስተካከያ ያደርጋል ብለን ነው የምንጠብቀው። ምክንያቱም ማንቸስተር ዩናይትድ ለተጫዋቾች ደሞዝ በመክፈል ረገድ በጣም ልክ ያልሆነ አሰራር ነው የሚከተለው። እንደገና ብዙ ደሞዝ የሚከፈላቸው ተጫዋቾች ደግሞ የሚሰጡት አገልግሎት አነስተኛ ነው ብለን ከዚህ በፊትም ስናነሳ የነበረው ጉዳይ አለ። ግን ከተነገሩት ነገሮች መካከል አንደኛው የአውሮፓ ውድድሮች ላይ ማንችስተር ዩናይትድ አለመኖሩ ምንም ችግር የለበትም። ሌሎች ክለቦችም የሚፈልጉት መሆኑ ምንም ችግር የለበትም። ወደ ማንችስተር ዩናይትድ ነው መሄድ የሚፈልገው። ከደሞዝ ጋር ግን በተያያዘ የተወሰነ ማስተካከያ ይፈልጋል ና ያ እንዲሆን የእሱ ጥያቄ ያለበት የሚል ነው እንጂ ቅድም እንዳልነው ይሄ መሆኑ ማይቀር ኦፊሻል ተብሎ መረጃ እስኪወጣ ብቻ በእርግጠኝነት አልናገረው የምትለው ካልሆነ በስተቀረ ወደ ኋላ የሚጎትተው ነገር አለ ብለን ለጥንቃቄ ብለን ወደ ኋላ ይጎትተዋል። ይሄ ዝውውር ሳይደረግ ይቀራል ብለህ እንድታስብ የሚያደርግ ብዙ ኔጌቲቭ የሆነ ነገር እኔም አላየውም። አው ይሄንን ካነሳን ኤምቤሞ፣ እኔ ማንቸስተር ዩናይትድ አንድ ሊያስበው ይገደዳል ብዬ የምለው ነገር ይሄ የደሞዝ ስትራክቸሩ ነው። በጣም ከፍተኛ ከሚባሉት የፕሪሚየር ሊጉ ደሞዝ ከፋዮች መካከል አንደኛው ነው። ግን አሁን ከዛ በበቂ የተማረ በችግር የተማረ ይመስለኛል። ስለዚህ ችግር ካስተማረው ደግሞ የሚቀጥለው ጊዜ ጥንቃቄ ሊያደርግ ይችላል ነው። የተጫዋቾች ዝውውር ላይ የዚህ እለት ወሬ ሆነው እየወጡ ያሉት ለምሳሌ ቶተናሙ ሶን ሂዩንግ ሚን ወደ ሳዑዲ አረቢያ ሊያቀና ይችላል በጣም ከፍተኛ ፍላጎት አለ በሳውዲ ክለቦች ሰሆንን የመቅጠር ነው የተባለው ምናልባት ቶተንሃም ሆትስፐርስ ይህንን ተጫዋች በ ሰላሳ ሁለት አመቱ ሸኝቶ ከዝውውሩ የተወሰነ ገንዘብ መጠቀም ሊያስብ ይችላል ተብሎ ነው የሚጠበቀው ሌላው የማንቸስተር ዩናይትዱ የመስመር ተጫዋች ከቼልሲ ጋር አብሮ መቀጠል ያልቻለው ጄደን ሳንቾም ወደ ሳውዲ ክለቦች ሊያቀና ይችላል አልሂላል አልኢቲሃድ አልናስር እነዚህ እነዚህ ክለቦች በሳንቾ ላይ ፍላጎት ያሳዩ የሚገኙ ናቸው። ሀያ አምስት አመቱ ነው እንግዲህ፣ ጀደን ሳንቾ እንዴት ያለ ተጫዋች እንደነበረ እናስታውስ ና ሰባ ሶስት ሚሊየን ፓውንድ የወጣበት ነው ማንቸስተር ዩናይትድ ሲቀላቀል። ከዛ በኋላ ግን ቼልሲም ቴስት አደረገው። ኖ ኖ ኖ በዚህ አሁን በምትለው ክፍያ ከአንተ ጋር መቀጠል አልችልም። ለማንቸስተር ናይትድ አምስት ሚሊየን ፓውንድ ቅጣቴን ከፍዬ ወደ ክለብ በመልስ ይሻላል ብሎ ነው የመለሰ። አሁን ማንቸስተር ዩናይትድ ጀደን ሳንቾን ማቆየት ይፈልጋሉ ወይ? አይመስለኝም። ስለዚህ የሳዑዲ ክለቦች አሁን የጠቀስኳቸው አልሂላል፣ አሊታሀድ ና አልናስር የተጫዋቹ ፈላጊ ሆነው መምጣታቸው ነው እየተገለጸ የሚገኘው። ያው የሳንቾን ጉዳይ ማንችስተር ዩናይትድም ውሳኔ ያሳልፈዋል የሚሉ ሪፖርቶች አይቻሉ። የሳንቾን ጉዳይ ዩናይትድ ራሱ ከሳንቾ ጋር የመቀጠል ፍላጎት የለውም እና ይህንን ውሳኔ ያሳልፈዋል የሚሉ መረጃዎችን አይቻለሁ። ያለመቀጠል ማለት ያለመቀጠል እና ምናልባት ወደ ቦርሻ ዶርትሙንድ ሊመለስ ይችላል ሊሄድ ይችላል ወደዛ ምክንያቱም በቦርሻ ዶርትሙንድ ነው ትልቁን የስኬቱን ጊዜ ያሳለፈው በነገራችን ላይ ተመልሶ በውሰትም ወደ ቦርሻ ዶርትሙንድ በሄደ ጊዜ እኮ ጥሩ ነበረ ጄደን ሳንቾ እና ድጋሚ እንግዲህ ወደ ዶርትሙንድ የሚሄድበት ሊኖር ይችላል ካልሆነም ግን ሌሎች ክለቦች አንተ እንዳልከው ወደ ሳውዲም አሁን ይሄው ነገሮች በሙሉ ወደዛ የሚያመላክቱ ነው። ተጫዋቾች እንግዲህ ከክለቦቻቸው ጋር ሲለያዩ የሳውዲ ክለቦችም አብረው ይጠቀሳሉ ና ወደዛም የመሄድ እድል ሊኖረው ይችላል ተብሏል። ግን በዋናነት ቦሩሺያ ዶርትሙንድም አይቻለሁ ከሳንቾ ጋር ስሙ ተያይዞ። አዎ ሌላው ለአርሰናል አይደ ነው በጎ ያልሆነ ዜና ነው። በጎ አይደለም። ግን ያው ዝም ብሎ ዋ ሲደፋበት ነው እንጂ የከረረ መበላሸት ይበላሻል። ይሄ ቅድም ብዬ እኔ አልሰጋሁም፣ ግን እነሱ እንደዛ ብለው ጽፈውታል። በስፓኒሽ ቋንቋ የሚሰራጭ አንድ ራዲዮ ናሲዮናል የሚባል እና ሜትሮም እንደዚሁ ይንን ጉዳይ ጽፈውታል። የሪያል ሶሴዳዶ የመሃል ሜዳ ተጫዋች ማርቲን ዙቢሜንዲ 26 ዓመቱ ነው ወደ አርሰናል የሚደረገው ዝውውር ላይ የጥርጣሬ ስሜት ፈጠረብህን ነው የሚሉት እነዚህ። ለምንድን ነው ይህንን ያለው እንግዲህ የስፔን ኢንተርናሽናሉ ዙቢሜንዲ አማራጮች አሉኝ ሲል ተሰምቷል። ነው ከሪያል ሶሲዳድ ከወጣ በኋላ አርሰናልን ነው የምቀላቀለው ማለት ሲችል ከዛ ከወጣ በኋላ አርሰናልን እንደሚቀላቀል በግልጽ እና በቀጥታ መናገር ሲችል፣ አማራጮች አሉ እና እርግጠኛ አይደለም ወዴት እንደሚሄድ ብሎ ተናገረ። ይሄንን ንግግሩ ነው እንግዲህ ምናልባት የአርሰናል ማርቲን ዙቤሜንድን የማስፈረም እድል እንደገና ጥያቄ ምልክት ውስጥ እንዲወድቅ ያደረገው። አማራጮች አሉኝ ማለቱ ሌሎችንም ታሳቢ እያደረገ ነው ማለት ነው። ምናልባት ከአማራጮች ውስጥ አንደኛው አርሰናል ይሁን አይሁን ምናቀው ነገር የለም እሱ አልተናገረም ብዬ ነው አያ ነው እሱ እናቃለና፣ የማናቀው እኮ ተጨማሪ አማራጮቹን ነው። ሪያል ማድሪድን ኮንሲደር እያደረገ ነው ወይ ሌሎች የስፔን ክለቦችን ኮንሲደር እያደረገ ነው ወይ፣ ማንቸስተር ሲቲም ፍላጎት ነበረው። እነዚህ እነዚህ አማራጮች ነው እያለ ነው እንጂ አርሰናልማ ዋናው ነው። በእኔ እምነት ወደ ኋላ ይጎተታል ብዬ አላስብም። እኔ ሚዲያውም አንዳንዴ ድብልቅልቅ ሲል የሚጠቀመው ነገር ረባክ ምናምን ምናምን ማስባል ስለሚፈልግ ያለው ነው እንጂ የሚመስለኝ አይመስለኝ። አይ ልክ ነው እንግዲህ ያው በአርሰናል በኩል ብዙ እድገት ያላቸው ነገሮች አይደለም እየታዩ ያለው ከዝውውር ጋራ በተያያዘ ማለቴ ነው። አሁንም ስሙ የሚነሳው ከነ ሼሽኮ ከነ ጎኮሬሽ ጋራ ነው እና ከነ ዞቤሜንዴ ጋራ ነው። ወሬ ስለሌለ ምን ይባላል መሰለኝ ለአርሰናል ከጎኮሬሽና ከቤንጃሚን ሼሽኮ ማን እንደሚሻላቸው ባለሙያዎችን ጠይቀን ይዘን የመጣ ነው ወሬ እየተባለ ነው እየተነገረ ያለው ውጭ ገብተሻል ዴቨሎፕመንት ስለሌለው እድገት ስለሌለው ወሬው ወይም ልጆቹን የማግኘት ሂደት አላድግ ስላለ እንደዚህ አይነት ርዕሶች እየተሰጡት ነው ያሉት። አዎ፣ አይ፣ ልክ ነው። እሱንም ብዙም አዲስ ነገር የለውም። እንዲሁም የደጋፊዎች ፍላጎት በጣም ከፍተኛ ሆኖ ነው ስናይ የነበረው። በቃ ቶሎ ነገሮች እንዲጠናቀቁ የመፈለግ አዝማሚያ በሁሉም ክለቦች ላይ የበለጠ እየታየ ነው። ግን በአርሰናል በኩል ከዚህ ከዝውውር ጋር በተያያዘ ሌላ ለየት ብሎ የወጣ እንደዚሁም ደግሞ እድገት ያለው መረጃ ግን እየተሰማ አይደለም። ነገሩን በሚስጥር ለመያዝ ተሞክሮ ነው ወይንስ ምንም አይነት እንቅስቃሴ ስላልተደረገ ነው? እሱም ላይ እርግጠኛ ሆኖ መናገር የሚቻል አይመስለኝም። ግን ያሉት መረጃዎች እንዳሉ ናቸው፣ ብዙም የወሬ እድገት የላቸውም የሚለውን ለማንሳት ነው ልቁንም በሊቨርፑል በኩል የሚደረጉት ተጫዋች የማስፈረም ሂደቶች እንደዚሁም ደግሞ አርን ስሎት ክለባቸውን ለማጠናከር የሚወስዱት እርምጃ የበለጠ ተስፋ ሰጪ እና ሌሎችም ክለቦች ደግሞ ያንን የማድረግ ምሳሌ የማድረግ ፍላጎት እንዳላቸው ያየንበት ነው። ለምሳሌ በሊቨርፑል እንደገና አሁን መረጃ እየወጣ እየተመለከተን የምንገኘው የበርን መዙን ተጫዋች ሚሎስን በተመለከተ ሊቨርፑል ለማስፈረም ፍላጎት አለው። እንደውም በቃ ይሄ ነገሮች በሙሉ የተጠናቀቁ አይነት እንደሆነ ነው መረጃው የሚያሳየው። ስለዚህ ይህንን ተጫዋች ለማስፈረም ሊቨርፑል የመጨረሻ ደረጃ ላይ ደርሷል የሚለውንም ደግሞ መያዝ እንችላለን። በአጠቃላይ ነገሮች የተጠናቀቁ መሆኑንና የሊቨርፑል ተጫዋች መሆኑ የማይቀር እንደሆነ መረጃዎችን አይተናል። ይህም አንድ ከተሰሙት ነገሮች መካከል የሚጠቀስ ነው። ስለዚህ ሊቨርፑል ትናንትናም ስናለሳ እንደነበረው ፍሎሪያን ቬትስን እንደዚሁም ደግሞ ፊርሞን ግን አስፈርሟል። አሁን የባለፈውን የውድድር አመት ተጫዋቾችን ሳያስፈርም ያሳለፈውን ጊዜ ከወዲሁ ተጫዋቾችን በማስፈረም የበለጠ የመላመድና ተጫዋቾችንም በጊዜ ወደ ክለቡ በማምጣት ጥሩ እንቅስቃሴ ለሚቀጥለው የውድድር ዓመት ለመፍጠር ጥረት እያደረጉ እንደሆነ ስንመለከት ነበረ። ሌላ አንሱፋቲ ወደ ሞናኮ ሊሄድ የሚችልበት እድል እንዳለ በውሰት እሱም መረጃ ወጥቶ አይተናል። አንሱፋቲ አሁን በውሰት ወደ ሞናኮ ከሄደ በኋላ ግን በዚህ በስምምነታቸው ላይ የግዢ አማራጭም አብሮ የተቀመጠበት እንደሆነ የተመለከትንበት ነው። ስለዚህ በባርሳ ቤት አንሶፋቲ ብዙ ቦታ አለው የሚለውንም ነገር እንዳናስብ የሚያደርግ መረጃም ወጥቶ እሱንም ስንመለከት ነበር። ለማንኛውም ከዝውውር ጋራ በተያያዘ ግን ያው ቅድም እንዳለው ነው የነበሩት ወሬዎች ናቸው እንጂ እንደዚሁ እየተሽከረከሩ የሚገኘው ያን ያክል በአዲስ መልክ በጣም የሚያስገርም ምናምን ተብሎ የወጥ አዲስ ነገር በብዙ መገናኛ ብዙሃኖች ላይ ለማየት ሞክረናል። ያ ግን ብዙም አዲስ ነገር የለም የሚለውን አብሮ ማንሳት ይቻላል ይመስለኛል። አዎ ይህንን ማንሳት ይቻላል። ግን ጥቂት አንዳንድ ጥቅል የሆኑ ነገሮችን ለምሳሌ ከአርሰናል ጋር በተያያዘ እናንሳ። ጥቅል የሆኑ ነገሮችን ከአርሰናል ጋር ስናነሳ ይህ የክረምት የተጫዋቾች የዝውውር መስኮት ለአርሰናል እንዴት ያለ ሊሆን ይገባዋል? ይህ የጥር የክረምት የተጫዋቾች የዝውውር መስኮት አርሰናል በትኩረት ምን ሊያደርጉ ይችላሉ ተብለው ከሚጠበቁ ክለቦች መካከል አንደኛው ነው። ይሄ ግዴታ ነው። ለምን ያልሽኝ እንደሆነ ባለፉት ተከታታይ የውድድር ዓመታት አርሰናል ያስመዘገበው ውጤት በጥሩነት የተወሰደበት ጊዜ እንዳለ ሁሉ በቁጭት የታየበትም ጊዜ አለ። እስከ መቼ ነው ሁለተኛ ብለው የሚጠይቁ ደጋፊዎች አሉ። ብለው አርሰናልን የሚተቹ የቅድሞ አርሰናል ተጫዋቾች አሉ ተፎካካሪነቱ እንደውም ቀነሰ፣ በስም ሁለተኛ ወጣ እንጂ ብለው ደግሞ እንደ ነሄነር ያሉ ሰዎች ሀሳብ ይሰጣሉ። ስለዚህ ይሄ ክረምት ለአርቴታ እና ለአርሰናል እጅግ ትልቅ ስራ የሚሰራበትና ረጅም ጊዜ ቆይቶ የፕሪሚየር ሊጉን ዋንጫ የሚያሸንፍበት የውድድር ዓመት እንዲሆኑ 2025/26 ይናፍቃሉ። ለአራተኛ ጊዜ ሁለተኝነትን ለመቀበል ዝግጁ አይደሉም። ስለዚህ አሁን አርሰናል እና የአርሰናል ደጋፊዎች ምን ይሆናል ብለው ነው ይህንን የክረምት የተጫዋቾች የዝውውር መስኮት በተስፋ የሚጠብቁት? ማን ነው ዋናውን እና መሰረታዊውን የተጫዋቾች የዝውውር ጉዳይ በተመለከተ ውሳኔ የሚያስተላልፈው የአርሰናል ሰው የትኞቹ የመጫወቻ ቦታዎች ላይ አርሰናል የበለጠ ትኩረት ያደርጋል እንደዚሁም አርሰናል ሊሸጣቸው ሊያሰናብታቸው የሚፈልጉ ተጫዋቾችስ አሉ ወይ ማንቸስተር ዩናይትድ ላይ የምናነሳው የፒኤስአር ወይም የፕሮፊትን ሰስቴናብሊቲ ሩል የሚባለው ማነቆ አርሰናል ላይስ ይሰራል ወይ የሚሉት በጣም ወሳኝ ናቸው። እነዚህን ጥያቄዎች እያፍታታን እየመለስን እንሄድ። ለምሳሌ ሁል ሜክ ዘኪ ዲሲሽን፣ ማን ነው በአርሰናል ቤት ውስጥ ቁልፉን ወሳኙን ውሳኔ የሚወስነው ከተባለ ኦብቪየስሊ አንድሪያ ቤርታ ናቸው የሚሉት። አንድሪያ ቤርታ ግን ብቻቸውን ይወስናሉ ወይ? ወይስ አርቴታ ኢንቮልቭድ ነው? በኤዱና በአርቴታ መካከል የነበረው ተናቦ መስራት በአንድሪያ ቤርታና በአርቴታ መካከል ይቀጥላል ወይን? ስለ ሁለቱም ሰዎች የሚናገሩት ነገር ተመሳሳይ ስብዕና ያላቸው ሰዎች መሆናቸውን ያነሳሉ። ይሄ ማለት ምን ማለት ነው? የስትሮንግ ማይንድድ ኢንዲቪጁዋልስ ናቸው ይላሉ። ለምሳሌ በቃ በጣም ጠንካራ የሆነ አቋም ያቋም ሰው ምን አይነት ሰው ነው

ማለቴ ብሎ ያችን ነገር ማስተካከል። ስለዚህ እንደዛ እንደዛ ያልሆኑ ሰዎች ናቸው። ልልሽ ፈልጌ ነው። ስለዚህ እነዚህ ስትሮንግ የሆነ ሜንታሊቲ ወይም ስትሮንግ የሆነ ፐርሶናሊቲ ያላቸው ሰዎች ናቸው። በተለያየ መንገድ እንሄዳለን ብዬ አላስብም ብሏል አርቴታ በነገራችን ላይ። በተለያየ መንገድ እንሄዳለን ብዬ አላስብም፣ እንነጋገራለን። እሱ የእኔን ሀሳብ፣ እኔ የእሱን ሀሳብ እንሰማለን። ይሄ በፍጹም ሊሆን የሚችልበት እድል የለም። ተግባብቶ ተቀራርቦ የመስራት ነው። ስለዚህ አንድሪያ ቤርታ አርሰናልን እንዲቀላቀሉ የተደረገው ይህንን ቁልፍ የሚባለውን አርሰናልን የማጠናከር ውሳኔ እየወሰኑ የሚወጡ ተጫዋቾችን እያስወጡ የሚገቡ አዳዲስ ተጫዋቾችን እንዲገቡ በማድረግ ከአርቴታ ጋር ተናበው ሊሰሩ ይችላሉ ተብሎ ነው የሚጠበቀው። የትኞቹ ቦታዎች ላይ ነው አርሰናልን ራሱን ማጠናከር የበለጠ የሚያስበው? ምንም ጥርጥር የለውም አጥቂ ከግምት ውስጥ የምናስገባው ነው። እነ ጆርጊኒዮ፣ ምናልባት ቶማስ ፓርቴ ሊለቁ ይችላሉ ስለሚባል ጆርጊኒዮ የሚለቅ ከሆነ እዛ ቦታ ላይ ማለት አሴ ሆልዲንግ ሚድፊልደር የሚጫወትላቸው ተጫዋች ማሰብ አለባቸው። ቅድም ያልነው የዙቢሜንዲ ጉዳይ የሚመጣው እዚ ጋ ነው። ማርቲን ዙቢሜንዲ ከሪያል ሶሴዳድ የበለጠ ኤፌክቲቭ ያደርገዋል አርሰናልን ተብሎ ነው የሚታሰበው። እሱ አርሰናልን የሚቀላቀል ከሆነ በቃ ለአርቴታ በጣም ደስ ይለዋል። ምክንያቱም ኦዴጋርድን፣ ራይስን እና ዙቢሜንዲን አንድ ላይ ያደርጋል። ይሄ በቃ ይሄ ሶስት ሚድፊልደሮች በጣም የሚፈልጋቸው አንድ ላይ ሆኑታል። ያ ነገር ኢሹ ሆኖ አይነሳም አርሰናል በቻምፒዮንስ ሊግም በፕሪሚየር ሊግም ላይ ዋንጫ ለማንሳት በሚያደርገው ፉክክር። ከዛ በተጨማሪ ግን አርሰናል በሌሎች ተጨማሪ ተጫዋቾች ላይም ፍላጎት አለው ተብሎ ነው የሚነገረው። ሌፍት ዊንገር ቅድም ባለፈው ስናነሳ እንደነበረው ይሄ ሌፍት ፍላንክ ላይ የሚፈልጋቸው ተጫዋቾች አሉ። እነ ራሂም ስተርሊንግ እንግዲህ ከአርሰናል ጋር ከዚህ በኋላ ይቀጥላሉ ተብሎ አይጠበቅም። እነዚህ እነዚህ በአርሰናል በኩል የሚታዩ ናቸው። ዴቪድ ራያ አሪፍ ግብ ጠባቂ ነው። ነገር ግን አንድ ነገር ቢሆን እሱን ተክቶ ለአርሰናል በግብ ጠባቂነት የሚያገለግለው ሰው በደንብ መታሰብ አለበት። የኤስፓኞሎ ሁዋን ጋርሲያ የሚባል ግብ ጠባቂ ነው አርሰናል በጣም የፈለገው። ነገር ግን ይህንን ሁዋን ጋርሲያን ደግሞ ባርሴሎና ሊወስድበት እየተቃረበ ይገኛል። አርሰናል መፈለግ መለየት ላይ እኔ ከመቼም መቼም ሲቸገራችሁ አላውቅም። የለያቸውን የፈለጋቸውን ተጫዋቾች የራሱ ማድረግ ላይ ግን በጣም ብዙ ብዙ ብዙ ክፍተቶች አሉበት። እንግዲህ ይህንን ለማንሳት ነው። ከዛ በተጨማሪ ግን የዚሁ ክረምት ላይ አርሰናል ለነባር ተጫዋቾቹ ማለ አዲስ ኮንትራት ይሰጣል ተብሎ ነው የሚጠበቀው። አዲስ ኮንትራት ይፈርማሉ ከሚባሉት ተጫዋቾች መካከል እንግዲህ ጋብርኤል ማጋሌሽ አንዱ ነው። ማጋሌሽን ማቆየት ትኩረት ሰጥቶ እየሰራበት ይገኛል ልልሽ ነው። ከዛ በተጨማሪ ግን ከብራዚላዊውን ቪቶር ሬስ የሚባል ተጫዋች ለመውሰድ ከማንቸስተር ሲቲ ጋር ግብግብ ላይ ናቸው የሚሉ ናቸው ልልሽ ፈልጌ ነው። እንግዲህ እንደነዚህ ያሉ ፍላጎቶች አሉ። ከነዚህ ውስጥ ያው ቅደም ተከተል ይኖራል አይደል? ለእንትን ቅድሚያ፣ ለአጥቂ ቅድሚያ፣ ለሆልዲንግ ሚድፊልደር ቅድሚያ፣ ሌፍት ፍላንክ ላይ ለሚጫወት ቅድሚያ እያልሽ በፕራዮሪቲ ስታስቀምጫቸው አጥቂ ቁጥር አንዱን ቦታ ይወስዳል ተብሎ ነው የሚጠበቀው ሰናል ግን እና አርቴታ ግን ይሄ ጎል ከሚያገባላቸው ተጫዋች ይልቅ ጎል እንዳይገባ የሚያደርገውን ይፈልጋሉ። አሁንም ተመሳሳይ ነው። አዎ እምነታቸው እንደዛ ነው። ከባድ ጎሉ ከና ከሀይሀበርት ሳይሆንም ይገኛል ብለው እያስባሉ ተብሎ ነው የሚጠበቀው። በግለሰብ ደረጃ ግን አሁንም ሾርት ሊስትድ የሆኑ ተጫዋቾች አሉ። ቤንጃሚን ሼሽኮ፣ ኮኮሬሽ፣ ኦሊ ዋትኪንስ አይነት ተጫዋቾች ላይ አሁንም ያላበቃ ያላበቃ ፍላጎት አለ። ግን አርሰናል ብቻ አይደለም፣ በሚያሳዝን ሁኔታ እነዚህን ተጫዋቾችም ይፈልጋሉ። ሌሎች ሌሎችም እንደዚሁ ይፈልጋሉ። ከአርሰናል ሊወጡ ይችላሉ ተብለው የሚጠበቁ ተጫዋቾችም እንደዚ አሉ። እንደ እነዚህ ቼንኮ፣ እነዚህ ተጫዋቾች ይወጣሉ። ከዛ በተጨማሪ እነ ሉዊስ ስኬሊ በመምጣታቸው ምክንያት ለአርቴታ ፍላጎት ትርፍ የሚሆኑ ተጫዋቾች አሉ እነሱ እንዲወጡና መጠነኛም ቢሆን ፍራንክ የመስራት ነገር ሊኖረው ይችላል ተብሎ ነው የሚጠበቀው። እስካሁን ድረስ ምን አደረጉ ከተባለ ኬረን ታይረኒ እና ጆርጊኒዮ ክለቡን ለቀው እንዲወጡ ከማድረግ ውጪ አዲስ የቀላቀሉ ተጫዋች የለም። ኬረን ታይረኒ ወደ ሴልቲክ፣ ጆርጊኒዮ ደግሞ ወደ ፍላሚንጎ መግባታቸውን አውቀናል። በጀትን በተመለከተ ፒኤስአር ምናምን ምናምን ምንም ችግር እሺ የ አዎ፣ በጣም አሪፍ አድርገን የተቀለልከው እንዴት እንደምንፈታው ራሱ አይ፣ እንደው ነገሩን ነው እንጂ አሪፍ ነው ግን፣ ቆንጆ ነው። አጠቃላይ በአርሰናል ቤት ያሉት ጉዳዮች ምን ይመስላሉ የሚለውን ስናይ ቆይተናል። በጣም በጣም አድርገን ሁላችሁን የምናመሰግናለን። ቀደም ሲል ለማስተዋወቅ እንደሞከር ነው እንድታስታውሱት ያህል እስካሁን የነበሩትን አሁን አንስተናል። ከዚህ በኋላ ደግሞ አዳዲስ ክለቦቹ የሚያደርጉት የዝውውር ጥረት፣ በክለቦች በተጫዋቾች በተጫዋቾች ወኪል መካከል የሚደረጉ ድርድሮችና አዳዲስ ዜናዎች ይኖራሉ። እነሱን ይዘን አስራ ሁለት ሰዓት ከሰላሳ ላይ የምናገኛችሁ ይሆናል። ሸገር ስፖርት ቪዛ በበግደ የዩቲዩብ ቻናልን ሰብስክራይብ አድርጋችሁ ለማታ ወሬ ደግሞ ጠብቁን እንላለን። ኢትዮጵያ ለዘለዓለም ትኖር።